ተክለ ሃይማኖት ወስደዋል ተብሏል። መነኮሳቱም ለውይይት ሲባሉ ችግር የለውም እናንተ አባቶች እዚህ ቆዩ፣ እኛ አነጋግረናቸው እንመጣለን፣ ተረጋጉ ብለው ታጣቂዎቹን ተከትለው ከገዳሙ ሄደዋል። ቀኑ ሙሉ ስልካቸው ክፍት እንደነበረ አመሻሽን ማግኘት ባለመቻላቸው ተጨንቀው፣ የአካባቢ ምዕመናን ሲጠይቁ አራቱ መገደላቸው እንደተነገራቸው አንደኛው አባት ግን ተለቀዋል ቢባልም እስካሁን ያሉበት እንዳልታወቀ አባቶች ለጣቢያችን በእንባ ተናግረዋል። በታጣቂዎቹ የተገደሉ አባቶች አባ ተክለ ሃይማኖት ት አስራት የገዳሙ መጋቢ፣ አባ ኪዳነ ማርያም ጥላሁን የገዳሙ ዋና ጸሐፊ፣ አባ ገብረ ማርያም አበበ ቀዳሽ ካህን፣ የመጽሐፍ መምህር እና የገዳሙ አስተዳደር አባል፣ ባሕታዊ ኃይለ ማርያም ስኒ የገዳሙ አስተዳደር አባል ሲሆኑ፣ እስካሁን ያሉበት ያልታወቀው ደግሞ አባ ኪዳነ ማርያም ገብረ ሰንበት ናቸው። ገዳሙን በተደጋጋሚ በታጠቁ ሰዎች ብዙ ጥቃት እንደሚደርስበት ነገር ግን መፍትሄ እንዳላገኙ በመግለጽ የአሁኑ ጥቃት ግን በቃላት የማይገለጽ ነው ብለዋል። ገዳሙና እኛን ለማዳን እነሱ ተሰዉ። የኛን በደል እነሱ ከፈሉ። ጻድቁን አገልግዬ እዚህ አርፋለሁ ሲሉ ደመከል በሆነው አፋራቸውን ሳይቀምሱ ቀርተዋል ሲሉ መረጃ የሰጡን አባቶች በከፍተኛ ሀዘን ገልጸዋል። በጣም ያሳዝናል፣ ልብ ይሰብራል። በየዓመቱ ወርጠብቆን የመጡት ትንሽ ቀኑ ያሳለፉት የካይታ ሰዎች ነበር ባለፈው። አሁን ደግሞ መስከረም 15 ሆነ ትንሽ ቀን ነው ያሳለፉት። አንድ ወር ጠብቆ ነው የመጡት። ቀጣይ ወር ደግሞ ቀጣይ ወር አንድ ወር ጠብቆ ከአንድ ወር የሚሳርገው እነዚያን ሊፈጽሙ ይችላሉ ወይ? እስከዚያ ላይ ጠብቁ ይችላሉ። ለምን መፍትሄ እስከ ድረስ ማለት ነው። ምንም የሚጠብቃቸው አካል እስከ ድረስ ገብቶ እንደፈለገው ይዘርፋሉ። አታርጉ ነገር ሲባል መግደል ነው። ማን ነው ታጣቂ የሚባሉት? ጀምሮ ኢትዮጵያ ውስጥ እንዴ መንግስት የሚያውቁ ታጣቂ አለ እንዴ? በዛ አካባቢ በዛ በቤተክርስቲያን አካባቢ መንግስት የሚያውቁ ታጣቂ አለ? ኦሮሚያ ውስጥ አይነ ጋር ዝቋላ አባ ያለው ኦሮሚያ ውስጥ መንግስት የሚያውቁ ታጣቂ ያለ? በስንት ደረጃ የማይታወቅ ታጣቂ እንዴ ነው? በየጊዜው ሞቱ ሲባል ታጣቂ ገለው ሄደ ታጣቂ። ማን ደገዳቸው አይታወቅም። ማን ዳፈናቸው አይታወቅም እኮ ነው ከዛ ከዙ ይፈለጉ ማግኘት እኮ ይቻላል ቢፈለግ፣ እንጂ ምን ከኢትዮጵያ ይዟቸው አይወጡ ታፈኑ የተባሉት እንኳን ተገደሉ የተባሉ አባቶች ሬሳቸው አይገኝም። ሲገኝ ልብ ይሰብራል። በጣም ተበጣጥቶ ምን ሆኖ ተጥሮ ነው የሚገኘው። ከሞታቸው አማማታቸው እራሱ የከፋ ነው። ነገ ነገ ተገደሉ ነገ ነው። በጣም ያሳፍራል። መንግስቱ ያለው ያልንም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 እግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉ፣ ሥቃይ ላይ ነው ያሉ። ክርስትና ዛሬ እየተሰደደሽ ነው፣ የደም ዋጋ እየከፈለሽ ነው። ሃይማኖታችሁን አስቡ፣ ዘላለም አንኖርም፣ ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ፣ አስተምሯቸው፣ ንገሯቸው። ሺ ዘመን አንኖሩ፣ ለዘላለምን በዚህ ምድር ላይ አንቀርም፣ እንሄዳለን ሁላችን። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። ይሄ ትምህርት እንግዲህ በየአውደነቱ በየጊዜ የሚሰጥ ትምህርት ነው። ለባችን እድሜ ያስትልን። ግን ማን ይሰማል? ሰሚ ያጣነኩ በጣም ባይዘው። ለእንደዚህ አይነት ነገር መግለጫ አይወጣም። ባይዘው ለእንደዚህ አይነት ነገር መግለጫ አይወጣም። አንድ ደፍሮ ይናገራል ይባላል፣ አባት ነበር ነው። እሳቸው አቡነ አብርሃም ናቸው። እሳቸውንም አስወጧቸው። ከዛ አንድ እንደዛ አይነት ነገር መግለጫ ሲወጣ አላየንም። ግን ባለፈው ስብሰባ ላይ የምን መግለጫ ነው የወጣው? ቲክታክ እና ዩቲዩብ የሚሰሩ ልጆች ተጠንቀቁ አተሱ ካሁን በኋላ ድምጻቱ ነው የሚል ነገር እኮ ነው የወጣው። በጣም የሚያሳፍር እኮ ነው። ለቲክታክ እና ለዩቲዩብ መግለጫ ወጥቶ እንደዚህ ላይ የሞቱ አባቶች ግን መንግሥት ከለላ ያርግ የሚል መግለጫ አልወጣም። በጣም በጣም እንትን የሚል ነገር ነውና ብቻ ያለው ይጠብቀን፣ ይያራማ ኪት ይጠብቀን። ማንን እንመን? አባቶችን እንመን? መንግሥትን እንመን ማንን እንመን? እንዲሁ ማን ነው ተሳም የምናደርገው? ከእግዚአብሔር ውጪ ማንም የለንም። ከጌታችን ከክርስቶስ ውጪ ራሳችን ከሆነ ከክርስቶስ ውጪ ማንም ተሳም የምናደርገው የለም። እሱ ይጠብቃል። ማርናታ እያልን እንኖራለን። እየሞትንም ቢሆን ማርናታ እያልን እኖራለን። ለሞት ለመለሽዋን ክርስትና ሲመጣ ተነካለ የምትባልና እየሞትን በዛ ላይ የምትላን ተረታችሁን ኮሜንት ላይ አስፍሩልን። ተረስላቸው በጣም ይቅርታ። ወዴትም አትበዛም። እየሞት መጥፊያ ይኖራል የሆነ ሳላይ ብዙ የጠፉ ተመልከቱ። ወደ ኋላ ተመለሱና ያያችሁ ክርስቲያናት፣ ክርስትና ኮርስ አይጠፋም። ከኢትዮጵያ ወርግል ማጥፋት ይቻላል። ለምን ወደ ኋላ ስንመለስ ብዙ ክርስቲያን የሌለባቸው አገሮች አሉ። ዛሬ ቤተ ክርስቲያን መስኪን የሆነበት ሀገር አለ አለማችን ላይ፣ ቤተ ክርስቲያን ቸርች የሆነበት ሀገር አለ አለማችን ላይ። ነገ ይሄ እዚህ ጋር ያለው ገዳም ቸርች እንደማይሆን መስኪን እንደማይሆን